እፎይ ብለው ከውድ ቤተሰቦ ጋር የሚያምር ግሩም የአብሮነት ጊዜያትን የሚያሳልፉበት እና ውብ ትዝታዎችን የሚያስቀሩበት መኖሪያ ቤት ባለቤት ልናደርጉ ጽድት ያለ ጂ ፕላስ ቱ ቤት የሽያጭ መረጃ ይዘንላችሁ ቀርበናል። ለሽያጭ ይዘንላችሁ የመጣ ነው ቤት የሚገኘው ለመኖሪያ እጅግ ተወዳጅና ተመራጭ በሆነው በሲኤምሲ አካባቢ ሲሆን፣ አካባቢው ላይ ስመጥር የሕክምና ተቋማት እንደየእምነቱ በቅርብ በርካታ የአምልኮ ቦታዎች የሚገኙበት ለልጆቹም ጥራት ያላቸው ሀገር በቀልና ኢንተርናሽናል ትምህርት ቤቶች በቅርብ የሚያገኙበት ልጆን ይዘው ወክ ማድረግ ወይም ጆጊንግ፣ ስፖርታዊ እንቅስቃሴ ልምዶ ከሆነ አመቺ የእግረኛ መንገድ ያላቸው ማራኪ ጎዳናዎች ከቤቶ በቅርብ የሚያገኙበት በአጠቃላይ ከላይ በጠቀስናቸውና በሌሎችም በርካታ ምክንያቶች አካባቢው በበርካታ ባለሀብቶች ለመኖሪያነት እጅግ በጣም ተመራጭና ተወዳጅ ሆኗል። ለሽያጭ ዘንላቸው የቀረብነው ቤትም በሲኤምሲ ኮምፓውንድ ውስጥ የሚገኝ ጂፕላስቱ ቤት ሲሆን በካርታ 230 ካሬ ሜትር ስፋት ሲኖረው በይዞታ ደግሞ 300 ካሬ ሜትር ስፋት ያለው። ግቢ ውስጥ እንደገባን አራት መኪና የሚያቆም ፓርኪንግ ቦታና እንዲሁም አነስተኛ ጋርደን የተዘጋጀለት ሲሆን ቀጥለን ዋናው ጂፕላስቱ ህንጻ ላይ ሰባት መኝታ ክፍሎችና ሰባት መታጠቢያ ክፍሎች ያሉት አምስቱ መኝታ ክፍሎች የራሳቸው መታጠቢያ ወይም ፕራይቬት ባዝሩ የተዘጋጀላቸው ግራውንድ ላይ ካለው ሰፊ ሳሎን በተጨማሪ አንደኛና ሁለተኛ ፎቅ ላይ ቤተሰብ ሰብሰብ ብሎ ቡና ለመጠጣትና ለሌሎቹም ለተለያዩ አገልግሎቶች የሚሆን ፋሚሊ ኤሪያ ያለው እንዲሁም የመንቀሳቀሻ ቦታዎቹ ማለትም ደረጃውና ኮሪደሮቹ ሰፋና ለቀቅ ተደርገው መሰራታቸው የቤቱን ውስጣዊ ክፍል ለእይታ ማራኪና እንደ ልብ ለመንቀሳቀስ አመቺ እንዲሆን አድርጎታል። በተጨማሪም ከዋናው ቤት በጀርባ በኩል ሰርቪስ ቤት ላይ ዋናው ዝግ ማብሰያ ወይም ክሎዝድ ኪችን ከተጨማሪ ስቶል ክፍል ጋርና የረዳት መኝታ ክፍል ወይም ሜድስሩም ከነመታጠቢያው ያለው ሲሆን በአጠቃላይ የቤቱ የውስጥ ንድፍና ቦታ አጠቃቀም ወይም ስፔስ አሬንጅመንት እያንዳንዱ ክፍል የተፈጥሮ ብርሃንና አየር የሚያገኙ መሆናቸው፣ የዋናው ጂፕላስ ቱ ቤት የፊት ገጽታ ወደ ምስራቅ የዞረና የጧት ፀሐይ የሚያገኝ በመሆኑ ገንቢዎቹ በጥንቃቄ በተመረጡ የፊኒሽንግ ማቴሪያሎች በሚማርክ አጨራረስ እንደምታዩት አሳምረው መስራታቸው የቤቱን ቫልዩ ከፍ ያለ እንዲሆን አድርጎታል። አንድ ጊዜ ከገቡ ውጡ የሚያሰኝም አይደለም። ይህን የመሰለ ውብ ገንቢዎቹን ያስመሰገነ መኖሪያ ቤት ለተወደደውና ለተከበረው ቤተሰብ ይገባዋል ካሉ ዋጋው 75 ሚሊዮን ብር ይባላል። ድርድር አለው። ሁልጊዜ የሚያስታውሱ ቤት ለመግዛት ምርጡ ጊዜ ከ10ና 15 ዓመት በፊት ነበር። ሌላኛው ትክክለኛውና ወሳኙ ጊዜ ደግሞ ዛሬ ነውና በጥራት ለሚያምኑ ቆንጆ መኖሪያ ቤት አመቺ በሆነ የመኖሪያ አካባቢ ላይ የሚፈልጉ ከሆነ ይህ ቤት እንዳያመልጦ ከታች ባለው ቁጥር ይደውሉና ቤቶን ይጎብኙ ይወስኑና የግሎ ያድርጉ ተመሳሳይ ጥራት ያላቸው የሪል ስቴት ቤቶች ሽያጭ መረጃ እንዲደርሶ ላይክ እና ፎሎ በማድረግ ቤተሰብ ይሁኑ